እሺ ጌታ ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝና እነዚያን ያመኑትን አጽናው ነው፣ በእነዚያ ካዱት ልቦች ውስጥ ፍርሃትን በእርግጥ ዝላለሁ፣ ከአንገቶቻቸውን በላይ ራሶችን መቱ፣ ከእነርሱም የቅርንጫፎችን መለያ ሁሉ መቱ ሲል ያወረደውን አስታውስ ይላል። ጥያቄች ምንድን ነው? የትኛው ትክክለኛ አምላክ ነው የፈጠረው ፍጡር በሌላ ፍጡር እንዲገደል የሚያዘው? ቁስ ገና ለገና እሱን አላመለኩም እና ስለዚህ አላህ ጀስት ከሆነ አላህ አልማይቲ ከሆነ ለምን እኔም ፈጥሮ እናንተ እኔ እንድትወዱልኝ ይፈቀደላችሁ ክርስቲያንን ሲገድል እስከ ጨረስ ድረስ አዳምትሽ ጥያቄ እያዳመተኝ

እሽ፣ ላስረዳሽ አዳምጪ። ክርስቲያኖችን የገደለ ገነት ይገባል የሚል ቃል የለም እዚህ ጋ። እናም በጋሺ የተከበሩት ወሮች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ክበቧቸውም ለእነርሱ መጠባበቅን በየመንገዱ ተቀመጡ፣ ቢጸጸቱም ሶላትንም በደንቡ ቢሰግዱ ግዴታ ምጽሉ መንገዳቸውን ልቀቁላቸው፣ አላህ መሓሪ አዛኝ ነውና ይላል። እሽ ቦታ ላይ ሁላችንም ፈጥሮ ግን በእናንተ ብቻ እንድንገደል እንትን ይፈልጋል ማለት ነው። ማይፈልገን ከሆነ ለምን ራሱ አይገለንም?

እኔ በእንግሊዝኛው ነው እየነገርኩ ያለው። አይሁድ ኡዘር የአላህ ልጅ ነው አለች። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። የእነዚያን ከእነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ልትፋቸው፣ ከእውነትም እንዴት ይመለሳሉ? ይላል። የቱጋ ነው አይሁድ ክርስቲያኖችን የገደለ ገነት ይገባል የሚላል? ቁርአን ዘጠኝ ሰላሳ ነው ያልኩት። ክርስቲያኖች ያውናኩ

እንደሰጠ ትልቅ ልጅ አለ። የካርክ ነው ሳይሆን አውጣልኝ አለሽ አወጣሁልሽ፣ እንደዛ የሚል ችግር ብሏል የሚል የለም። ሁለተኛ እንዲህ አይነት ወረቀት ይዛቸው ስትመጡ ጠይቁንሽ፣ ከዛ ይመለስባቸዋል። እነዚህ ሰባኪዎች የምኖረው እንደዚህ አይነት ወረቀት እየሰጧቸው ጭንቅላታቸውን በክፉ ነገር ይሞሏቸዋል። ስለ እስልምና አሁን ለምን ገባቸው ሚስጥሩ? ለምን ለእስልምና መጥፎ ጥላቻ እንዳሳደሩባቸው ባዶ፣ ምንም ማስረጃ ሲመጡ ከሙስሊሞች ጋር ሊያወጡት የማይችሉትን ነገር እየሰጡ ነው የሚልኳቸው። አትፍረዱባቸው፣ ከታች ያሉ ክርስቲያኖች ቢጠሏቸው መጥፎ ቃል ቢናገሩ እነሱ ነው፣ እዘኑላቸው። ደግሞ ወላሂ ላዚ እነዚህ መሪዎቻቸው በጣም ክፉዎቹ እነሱ ናቸው። ያው ይሰጧቸዋል፣ እየጻፉ እንዲህ አይነት ነገር ወረቀት ነው የሚሰጧቸው። እስከ ክርስቲያንን የገደለ ገነት ይገባል ማለት አደገኛ ንግግር ነው። እንደዚህ የሚል በቁርአንም በሀዲትም ላይ ወላሂ የለም። ይህን ክርስቲያንን ከገደልክ ገነት ትገባለህ ተብሏል። ከዚያስ አሀ ስለዚህ የሚገለይ ከሆነ ለምንድን ነው እስልምናን የማነበውና እማጠናው ብሎ በዛው እንዲፈራ ልክ ህፃን ልጆች ልክ በህፃን ልጅ ላይ እንደሚጫወቱባቸው እናቶቻችን ታስታውሳላችሁ። ህፃን እያለን ጭራቃ አለው ይችላል። ቅድም አንድ ጥያቄም ደግሞ አለኝ። ቅድም አዳምጪው ረጋ በይ እንጂ፣ ታዲያ ቀስ በይ። መጀመሪያ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔን አምልኮኝ ተገዙኝ ብለዋል ወይ? ቦታ እየነገርኩ ነው ክፈት እየጠቆምኩልህ መጽሐፍ ትችላለህ ከእጅ በእጅ መጽሐፍ ትችላለህ ማለት እኔ የዚህ ስራ ቦታ ነው ያሉት እየነገርኳቸው እንጂ መጽሐፍ ቅዱስ ይዤ አልዞርም ኢየሱስ ክርስቶስ አምልኮ የተገዘ ብሏል አዎ እየጠቀስኩልህ ነው ለምን አሰማኝም ችግር የለውም አሁን ልከፍትልሽ ነው

እሺ እና ያከውጪ አምሳ ስምንት ላይ እየነገርኩህ። እሺ እሺ ነው ያው ላሳይሽ ነው እሺ። ትሩሊ ትሩሊ ባላ ምን ይላል? እውነት እውነት ላችኋለሁ አብርሃም ሳይወለድ እኔ አለሁ። ንገርኛ አባዬ ምን ማለት ነው እ መጽሐፍ ቅዱስ እኮ ማለት ነው። ዝም ብለን እንደ ቁርአን አንዷን ብቻ ስላለቀረሽ፣ አልጨረስኩም ጠቅስልሃለሁ። ይሄ እዚህ ጋር አምልኩኝ የሚል ቃል አለ። እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ። ምን ማለት ነው? እኔ ዘላለም ነኝ እያላክ ነው እኮ። አምልኩኝ የሚል ቃል አለ እኔ እኔና አባቴ አንድ ነው የሚለውን እዛ ጋር ታወጣልኛለህ። አምልኩኝ ተገዝኝ የሚል ቃል አለ ወይ? እዚህ ጋር ከዚህ ጨርስ፣ እየነገርኩህ ነው። ሂድ አስር ሰላሳ ነው እወጣላቸው። እንደገና ከዚህ ጨርስ እና ችግር የለም። አምልኩኝ ተገዝኝ የሚል ቃል እዚህ ጋር አለ የእሱ የተናገረ የእኔ ቆንጆ አምልኩኝ አታምልኩኝ የሚለውን አውጣልኝ። እንደዛ ካልክማ አታምልኩኝ ብሏል የሚለውን አውጣልኝ። ስለዚህ የለም በሚለው አለ እየነገርኩህ ስከራከር እራፍሬ ልቀስል በጣም ብዙ ጥቅስ በጣም ብዙ ነው ያለው ልታመጫ ልቻለሽ